ናሁ ቤተሰቦች ዛሬ እንግዲህ እንደተለመደው መምህሮቻችን ና ክብበሚለመራ ግብራችን ስብስብ ብለን ሙሉ ቲሙ መቷል። ወደ መምህር አበበ ቤት መጠናል። አብረን እንገባለን፣ ውስጥ ያለውን ነገር አለ በድንገት ነው። ከተማሪዎች መልክት ምሮን የመጣነው ከነበረ ድሮ ተማሪዎችን የመጣ ነው። ትንሽ እንጫወታለን። ይህ ከተማሪ ልጅ ሰለሞን ቦጋለ ወይም ንቡ ከእሱ የተላከ ስጦታ ነው። አብረን የሚፈለም

ጻዲቁ ዮሐንስ ትምህርት ቤት የት ነው የሚታወሰው? ጻዲቁ በነፍቁ እንግዲህ ጻዲቁ በነበርኩበት ጊዜ ፊዚክስ መምህር ነበርኩ። ሰባት እና ስምንትን ፊዚክስ አስተምር ነበር። በዛ የነበረ ተማሪ በዛን ወቅት የነበረ ተማሪ አንደኛው ተማሪ ከአይምሮ ያይወጡ እያለ ሲያጫውተን ነበር። ጉሩፕ አለን ተሰብስበን ነበር አልነበራቸው ስማቸውን ልዘነጋው እችላለሁ። እንግዲህ አንዱ ሰለሞን ነው ማለት ነው አሁን የት ነው ያለ? አሜሪካ ሀገር ነው። አዎ። እስቲ ወደኋላ መልሰናችሁ ትንሽ ትሽሪ ስለ ጻድቁ ትምህርት እኔ ጻድቁ ትምህርት ቤት በእውነት የሰራሁት ወደ አራት አመት ያህል ነው የሰራሁት። ፊዚክስ ያው በፊዚክስ ተመርቄ እንዲያውም መጀመሪያ ፊዚክስ በመሆኔ የተመደብኩት እዛ ነው። ከዛ በፊት የራሴ ለደስ የስፖርት መምህር ነበርኩኝ ከዛ በኋላ ወደ ፊዚክስ ዞር ጻዲቁ ተመደብኩኝ። ጻዲቁ አራት አመት አስተማርኩኝ። የነበሩ ተማሪዎች እንግዲህ በጣም ጥሩ በስነ ምግባራቸው በትምህርት አቀባበላቸው እንደገና ደግሞ ያው የስፖርት ወዳጅ ነበርኩኝ። በስፖርትም አብረው ሁሉ የሚሳተፉ ነበር እና ጥሮች ነበር ነበር ማስታውሰው ዘጠና

ከማስታወሳቸው እያዩ ጌጡ ነበረ ሴቶች እንትና ቀበሌ እንጉሴ ነበረች። ቲቸርዬ እንዳው ማትረሳቸው ተማሪዎች ይኖሩ ይሆን አሁን ማትረሰው ከውስጥ የሚያወጣ ሲቱ ውስጣ ወይ ደግሞ ገጠመኝ ካለ የትምህርት ቤቱ በአጠቃላይ የነበሩ ተማሪዎች በዛች ወቅት የነበሩ ተማሪዎች ሁሉም ለእኔ እኩል ናቸው። ደህና ነህ? ሰላም ነህ? እንዴት ነህ ይሄ ነው አንደኛው ተማሪ ባች ነው። ደህና ነህ፣ ደህና ነህ፣ ደህና ነህ። እግዚአብሔር ይመስገን። በጣም ነው የማመሰግነህ ልጄ። በጣም በጣም ያልጠበኩት ነው፣ በእውነት ያልጠበኩትም እኔ በእውነት እንግዲህ በማስተማር ዘመኔ እንዲህ ያለ ድል አይቻል አውቅም። በቃ ከረባች ተማሪ አይጠበቅም። እናንተ እኮ የበለጠ ቅርበት ነበረ እና ታስታውስ ነበረኝ እና አሁን ሳስታውስ እና አንተን አሰብኩ እና ባቢ ፎቶ ነው ያመጣልኝ። በጣም በጣም በጣም ደስ ብሎኛል። በጣም እሺ፣ ኑሩልኝ። አመሰግናለሁ። ኑሩልኝ ልጄ፣ በቃ ኑሩልኝ። እናመሰግናለን ወንድማችን። በጣም በጣም እንትን በጣም ምንድነው ማስተላልፈው አሁን እኔ አጋጣሚ ሆኖ ህብረት ትምህርት ቤት የወላጅ ኮሚቴ ሰብሳቢ ሁኜ አሁን ህብረት ትምህርት ቤት እየታደሰ ነው። ስራው ተጀምሯል፣ እየታደሰ ነው። አክሱማይት እያደሰችው ነው። ስለዚህ ጻዲቁም እንደሚታወቀው ጣሊያን ሰርቶት ሄደ። በጣም እንዲሁም ለከተማችን ውብ እና ማራኪ የሆነ ሴንተር ላይ ያለ ትምህርት ቤት ነው። ይህን ትምህርት ቤት ደግሞ ወደ ተሻለ ነገር እየተማሩ እንደዚህ በጋራ ተሰብስበው ቢሰሩትና እኔም በዛ ውስጥ ፓርስፔት ባደርግ በጣም ደስ ይለኛል። ስለዚህ ይህን ነው መልዕክት ማስተላለፈውን። እናመሰግናለን።